ጀነራል ገብረ እግዚአብሔር በየነ በቅጽል ስሙ ወዲ አንጥሩና ልጁ መዋዕል ገብረ እግዚአብሔር በየነ የህገወጡ የህወሓትን አገዛዝ ለመታገል ወደ ነፃ የሆነው ሓራ መሬት መውረዳቸው ታውቀዋል። በሓራ መሬት የሚገኙ የአምባገነኑና ሃላቀሩ ስርዓት ያንገሸገሻቸው የትግራይ ተወላጆች ይህ ስርዓት ለአንዴና ለመጨረሻ ጊዜ እንዲያበቀለት ለመታገል በረሃ መውረዳቸው የሚታወቅ ነው። በዚህም ምክንያት በአስር ሺዎች የሚቆጠሩ አእላፍ የትግራይ ተወላጅ ወጣቶችና ወላጆች ሓራ መሬትን በገፍ እየተቀላቀሉም ይገኛሉ። በዚህ የወጣቶች እንቅስቃሴም ህጋዊነቱ የተነጠቀው የነደብረጽዮን ቡድን በፍርሃት ተሽመድምዶ እንደሚገኝም ተገልጿል። ሓራ መሬት ለሚገኙ የትግራይ ተወላጆች የትግራይ ተወላጅ ባለሀብቶችም የመድኃኒት አቅርቦት እየላኩላቸው በመሆኑ አመስግነው ድጋፋቸው እንዲቀጥል ጥሪ እናቀርባለንም ብለዋል። በመቀሌ ከተማ የሚገኙ ፍርድ ቤቶች ዛሬ ጉንበት 21 2017 ዓ.ም አገልግሎት መስጠት ጀምረዋል። በመቀሌ ከተማ የሚገኙ ዳኞች በዘውዶ ሀፍቱ የግድያ ወንጀል ፈጻሚዎች ወንጀለኞቹ በሞት ፍርድ እንዲቀጡ በወሰኑበት ወቅት በዳኞች ላይ በተፈጸመ ዛቻና መስፈራሪያ እንዲሁም የፍርድ ቤቱ መታወክና ችሎቱ መቋረጥ ምክንያት የግል ጥበቃና ደህንነት ጥያቄያቸው ምላሽ እስኪያገኝ ድረስ ስራቸውን አቋርጠው ፍርድ ቤቶች ተዘግተው መቆየታቸው የሚታወስ ሲሆን፣ ከክልሉ ጊዜያዊ አስተዳደር አመራሮች ጋር ባደረጉት ውይይት ጥያቄያቸው በከፊል ምላሽ በማግኘቱ ወደ ስራ ተመልሰዋል። በተጨማሪም የዳኞች ጥያቄ አንዱ ፍርድ ቤቶች በችሎቱ ወቅት የጸጥታ ኃይሎች እንዲጠብቋቸው የሚል ነው። በኢትዮጵያ የእሳተ ገሞራ ፍንዳታ ብርቅዬ የተባለው ሰማያዊ ላቫ አመነጨ። የኢትዮጵያ እሳተ ገሞራዎች ውስጥ እጅግ ብርቅዬ የሚባለው ሰማያዊ ላቫ የፈነጠቀ መሆኑ እንደ ክስተት እየታየ ይገኛል። ከኢንዶኔዥያ ጃቫ ግዛት ካዋ ኢጀን እሳተ ገሞራ ጋር ተመሳሳይነት አለው የተባለው ሰማያዊ ላቫው በመጀመሪያ እይታ ላቫው ከተራራው ላይ እየፈሰሰ ይመስላል። ነገር ግን ይህ ያልተለመደ ፍቃት እንደሚታሰበው አይደለም። ሰማያዊ እሳት እየተባለ የሚጠራው ይህ ክስተት በላቫ የተፈጠረ ሳይሆን ከእሳተ ገሞራው ስንጥቆች በሚወጡት የሚቃጠሉ የሳልፈር ጋዞች የሚመጣ መሆኑን ተገልጿል። እስከ 600 ዲግሪ ሴልሲየስ የሚደርስ ሙቀት ያላቸው ትኩስ ጋዞች በአየር ውስጥ ከሚገኘው ኦክሲጅን ጋር ሲገናኙ በእሳት ተያይዘው ደማቅ ሰማያዊ ነበልባል ይፈጥራሉ። በካዋ ኢጄን ያለው ትክክለኛው ላቫ እንደ አብዛኞቹ እሳተ ገሞራዎች የተለመደው ቀይ ብርቱካናማ ቀለም ያለው ቢሆንም የሚቃጠለው ሳልፈር ነበልባል የሚያብረቀርቅ ሰማያዊ ላቫ ምስልን የሚፈጥር ሲሆን በሌሊት ብቻ የሚታይ አስደናቂ ትዕይንት ነው ተብሏል። ኢትዮጵያ በጋራ ተጠቃሚነት መርህ የባህር በር የማግኘት መብት አላት ሲሉ አምባሳደር ግሬጎር ሹስተርቺትስ ገለጹ። ኢትዮጵያ በጋራ ተጠቃሚነት መርህ የባህር በር የማግኘት መብት እንዳላት አምባሳደር ግሬጎር ገልጸዋል። የኢንስብሩክ ዩኒቨርሲቲ የአውሮፓና ዓለም አቀፍ ጉዳዮች ሚኒስተር የህግ አማካሪና የአውሮፓና ዓለም አቀፍ ህጎች የክብር ፕሮፌሰር ለኢትዮጵያ ፕሬስ ድርጅት እንደተናገሩት ኢትዮጵያ በተባበሩት መንግስታት ዓለም አቀፍ የባህር በር ኮንቬንሽን መሰረት የባህር ዳርቻ ካላቸው ጎረቤት ሀገራት ጋር በመስማማት በጋራ ተጠቃሚነት መርህ የባህር በር የማግኘት መብት አላት ብለዋል። አምባሳደር ግሬጎር ሽስተርቺት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የባህር በር የሌላቸው ሀገራት የባህር ዳርቻ ማግኘት የሚችሉበት እድል ከዓለም አቀፍ ሕግ አንጻር በሚል ርዕስ ጥናታዊ ጽሁፍ አቅርበዋል። ባቀረቡት ጥናታዊ ጽሁፍ ኢትዮጵያ የጋራ ተጠቃሚነትን መሰረት ባደረገ መርህ በሚካሄድ ድርድር የባህር በር የማግኘት መብት እንዳላት ዓለም አቀፍ ሕጎች የሚያረጋግጡት እውነት ቢሆንም ይህ መብት ተፈጻሚነት የሚኖረው የባህር ዳርቻ ካላቸው ሀገራት ጋር በሚደረግ ስምምነት ነው ብለዋል። የተባበሩት መንግስታት የባህር በር ህግ የባህር በር የሌላቸው ሀገራት በአካባቢው ያለውን የባህር በር የመጠቀምና የመሸጋገር ዓለም አቀፍ መብት መደንገጉን ጠቁመዋል። የባህር ኮንቬንሽን አንቀጽ 25 ወደብ የሌላቸው ሀገሮች ወደ ባህር የመግባት መብት እንዳላቸው ይገልጻል ሲሉም አስረድተዋል። ይህ መብት የባህር በር ባለው ሀገርና የባህር በር በሌለው ሀገር መካከል ስምምነት ላይ ከተደረሰ ሊፈጸም እንደሚችልም ተናግረዋል። ኢትዮጵያ ከብዙ ሀገራት ጋር ስምምነት መፍጠር የሚያስችል ልዩ አማራጮች አሏት። ነገር ግን እድሉን ለመጠቀም መንገዶችን መፈለግና ጥሩ ዲፕሎማሲያዊ አካሄድን መምረጥ ይኖርባታል ብለዋል። የባህር በር ለማግኘት የምታደርገው እንቅስቃሴ የአካባቢውን ፍላጎት ባገናዘበና በፍትሐዊነት መርሆች ላይ በተመሰረተ መንገድ መሆን አለበት ሲሉም አመላክተዋል። የባህር በርን ማጋራት የንግድ ልውውጥ፣ ሰፊ የስራ እድል፣ የቱሪስት ፍሰትና ሌሎች እድሎችን ስለሚያመጣ ለኢኮኖሚ ጠቃሚ መሆኑን የጠቀሱት አምባሳደሩ የኢትዮጵያ ጎረቤት ሀገራት እድሉን በመመልከት በጋራ ተጠቃሚነት መርህ አብሮ ለማደግ ይሰራሉ ብለው ተስፋ እንደሚያደርጉም ገልጸዋል። መረጃው ጋዜጣ ፕላስ ዘግቦታል። የፈረንሳይ ብሔራዊ ምክር ቤት በሕክምና የታገዘ ሞትን ህጋዊ ለማድረግ ደግፈው ውሳኔ ሰጠ። ረቂቁ ተግባራዊ መሆን ሲጀምር ቋሚና ሊቋቋሙት የማይችሉት የአካልና የስነልቦና ስቃይ ያለባቸው ታማሚዎች በዶክተር እገዛ ህይወታቸው እንዲያልፍ ያስችላል። የፈረንሳይ ፓርላማ በአውሮፓ በተንከባካቢዎች ስር ያሉ ህሙማን ሞትን ከፈለጉ ተንከባካቢዎቹ እንዲረዷቸው መንገዱን በመክፈት በእርዳታ የሚፈጸምን ሞት ህጋዊ ለማድረግ የሚያስችል ረቂቅ ህግን ደግፏል። ተወካዮቹ የረቂቁን የመጀመሪያ ንባብ 305 ለ199 በሆነ ድምፅ አጽድቀዋል። ውሳኔው ጸድቆ ከሚቀጥለው ዓመት ጀምሮ ተግባራዊ ከመሆኑ በፊት ወደ ሴኔት የላይኛው ምክር ቤት ከዚያም ወደ የታችኛው ምክር ቤት እና ለሁለተኛ ንባብ ዳግም ወደ ብሔራዊ ምክር ቤት የሚቀርብና በረጅም ሂደት ውስጥ የሚያልፍም ነው ተብሏል። መንግስት የመሞት መብት ህጉ ታማሚዎችና ከስቃይ ለመገላገል ለሚፈልጉት ለመደገፍ የተዘጋጀ የስነ ምግባር ምላሽ ሲል ገልጾታል። ህጉ አንድ ታካሚ የመሞት ምኞቱን ከገለጸ ገዳይ የሆነ ንጥረ ነገር ለማግኘት ብቁ መሆንን ለመወሰል ይፈቅዳልም ተብሎለታል። በዚህም ለመሞት በሚደረገው ሂደት ታካሚዎቹ ራሳቸው ወይም በዶክተር እገዛ ህይወታቸው እንዲያልፍ የሚረዳም ጭምር ነው። ነገር ግን ህጉ ተፈጻሚ እንዲሆን ታካሚዎች ብዙ ጥብቅ ሁኔታዎችን ማሟላት አለባቸው የተባለ ሲሆን ከቅድመ ሁኔታዎቹ መካከልም ከ18 ዓመት በላይ የሆናቸው የፈረንሳይ ዜግነት ወይም የመኖሪያ ፍቃድ ያላቸው እና በከባድ ለህይወት አስጊ የሆነ የላቀ ወይም በማይድን በሽታ የሚሰቃዩ መሆን አለባቸው ተብሏል። ከዚህ በተጨማሪ በሽታው በህክምና ሊታከም የማይችል ቋሚና፣ ሊቋቋሙት የማይችሉት የአካልና የስነ ልቦና ስቃይ የሚያስከትል ከሆነና በሽተኛው ህይወቱን ለማጥፋት ያለውን ፍላጎት በነጻነት እና በመረጃ ላይ በተመሰረተ መንገድ መግለጽ መቻል አለበት ተብሏል። ትራምፕ ካናዳ ለጎልደን ዶም 61 ቢሊዮን ዶላር ትከፍላለች፣ ካልሆነ 51ደኛዋ የአሜሪካ ግዛት ትሆናለች ሲሉ ተናገሩ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለካናዳ የነደፉትን የጎልድ ዶም ሚሳኤል መከላከያ ስርዓት አካል ለመሆን 61 ቢሊዮን ዶላር መክፈል እንዳለባት፣ ይህንን መክፈል ካልሆነላት ደግሞ 51ኛዋ የአሜሪካ ግዛት ትሆናለች ሲሉ ተደምጠዋል። ትራምፕ በግል ንብረታቸው ትሩዝ ሶሻል ላይ በተለጠፉት መልእክት ካናዳ የእኛን አስደናቂ ወርቃማ ዶሜ ስርዓት አካል መሆን በጣም ትፈልጋለች፣ እናም ከአሜሪካ ጋር ከተቀላቀለች ከክፍያ ነፃ ትሆናለች ብለዋል። በታቀደው የመከላከያ ስርዓት ውስጥ ካናዳ ሀምሳ አንደኛዋ የአሜሪካ ግዛት ከሆነች ዜሮ ዶላር በመሆኑ ምን ሞጬ አታወጣም ሲሉ ትራምፕ ተናግረዋል። የትራምፕ ይህ ጽሑፍ ይፋ የሆነው የካናዳ ፓርላማ የዩናይትድ ኪንግደም ንጉስ ቻርለስ ሳልሳዊን ያልተለመደ ንጉሳዊ ንግግር ካደረጉ ከጥቂት ሰዓታት በኋላ ነው። ንጉሳዊው የካናዳ ሉዓላዊነት በአደገኛና እርግጠኛ ባልሆነ ጊዜያትና የዩናይትድ ስቴትስ ፕሬዚዳንት ሀገሪቱን የአሜሪካ አካል እንድትሆን በሚያደርጉት እንቅስቃሴ ወቅት የወጣ ማሳሰቢያ ነው። ካናዳ ለትራምፕ የቅርብ ጊዜ መግለጫ አስተያየት ወዲያውን ከመስጠት ተቆጥባለች። ነገር ግን የካናዳ ጠቅላይ ሚኒስትር ካርኒ ቀደም ሲል ሀገራቸው መከላከያ ስርዓት ጉዳይ ላይ ከዩናይትድ ስቴትስ ጋር ከፍተኛ ደረጃ ውይይት እንዳደረገች ተናግረዋል። በአጠቃላይ ትራምፕ ወርቃማው ዶም የመከላከያ ስርዓት 175 ቢሊዮን ዶላር እንደሚያስወጣና አሁን ባለው የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በ2029 እንደሚጠናቀቅ ገልጸዋል። ምንም እንኳ ትራምፕ እንዲህ ቢሉም የመከላከያ ኢንዱስትሪ ባለሙያዎች ይጠናቀቅበታል በተባለው ጊዜ በጀትና አዋጭነት ላይ ጥያቄ ያነሳሉ። ትራምፕ ባለፈው ሳምንት በሪፐብሊካን ቁጥጥር ስር የሚገኘውን የዩናይትድ ስቴትስ የተወካዮች ምክር ቤትን በጠባቡ ድጋፍ ካገኙ በኋላ በሴኔት ውስጥ ለስርዓቱ የመጀመሪያ አምስት ቢሊዮን ዶላር ድጋፍ ለማግኘት ተስፋ አድርገዋል። ይኸው ገንዘብ ሜድ ኬይድን እና በአስር ሚሊዮኖች የሚቆጠሩ ዝቅተኛ ገቢ ያላቸው አሜሪካውያንን የሚረዳውን የምግብ እርዳታን ጨምሮ ለማህበራዊ ፕሮግራሞች የገንዘብ ድጎማ በማቋረጥ ለወታደራዊና ድንበር አስከባሪ ኃይሎች በጀትን ያሳድጋል። ጎልዶን ዶም ከአይረን ዶም ኮፍ ያለ የመከላከያ ስርዓት ነው። ከአጭር ርቀት የሚወነጨፉ የጦር መሳሪያዎችን እንዲያከሽፍ ተደርጎ የተሰራ የአየር መከላከያ ስርዓት ሲሆን በየትኛውም የአየር ሁኔታ ሁኔታ ውስጥ ተግባሩን ያከናውናል። የተተኮሱ ተወንጫፊ መሳሪያዎችን ለመለየት ራዳር የሚጠቀም ሲሆን ተወንጫፊዎቹ በመኖሪያ አካባቢዎች ወይም በባዶ ሜዳ ላይ የሚወድቁ መሆናቸው ቀድሞ የመለየት አቅም አለው። ጎልደን ዶም በዚህ ረገድ የተሻለ ሲሆን ከሌላኛው የዓለም ክፍል የተውነጨፉትን ወይም ከጠፈር የሚተኮሱ ሚሳይሎችን የመጥለፍ አቅምም ጭምራለው። የሚገነባው ከክሩዝ እና ባላስቲክ ሚሳይሎች ሃይፐርሶኒክ የጦር መሳሪያዎች ከድምፅ ፍጥነት በላይ የሚንቀሳቀሱትን ጨምሮ እና ከፍልፋ የምህዋር የቦምብ ጥቃት ስርዓቶችን መከላከል እንዲችል ተደርጎም ጭምር ነው። የተከበራችሁ የሶለዳ ሚዲያ አድማጭ ተመልካቾቻችን፣ ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤት በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁም የደወል ምልክቷን ይጫኑ።